እሱ ነው በአካል በምናም እንደዚህ ሙሉ የምሰጠው ነገር ነው። ልብ ብትለው ያላህ ነው፣ አንደበት ብትለው ያላህ ነው፣ አካል ብትለው ያላህ ነው። ያንን የሰጠህን ተመለሰ የምሰጥበት ነገር ነው። አንተ የራስ ነገር የለህም ሲጀመር። ለምንድን ነው አላህ ከሰጠናችሁ ሲሳይ ስጡ የሚለው? አላህ ከሰጠናችሁ ስጡ ነው። ቆም ይለው በደዋ መጠይቀው አላህ እንዴ ሞሰዳት አትችልም። ምን እንዴ ኦቶሪቲ ነው የሱ ነው ንብረቱ ሁሉ ነገር የእሱ ነው። የምጠይቀው ነገር በአጠቃላይ ደዋ የምታደርገው ምንም የምጠይቀው ለአንተ ስለፈለክ እንጂ እሱን ጎሎት የሆነ ነገር ልታሟላ አይደለም። እኔ አንተ ስጠይቅህ ገንዘብ ስጠኝ ብልህ፣ እውቀት ስጠኝ ብልህ ብዬ ብልህ የሆነ ነገር ጎሎኝ ነው የምመጣው። ግልጽ ነው። አላህ ግን ደዋ ሲፍንትን አምልኩኝ ብሎ ሲል እሱ ጋር የጎደለ ነገር አንተ ጋር ያለ ነገር እንዲሞላለት አይደለም። እንዲህ አይነት ትምህርት ክርስትና ውስጥ ታውቃለህ? አሪ ምንም ነገር ከፍጡራኖቹ ማይከጅል ከሆነ አምልኮ ለምንድን ነው የምታመልኩት? እናንተ ምን ፈልጎ ነው ብላቸው። የጎደለ ነገር ለማሟላት ነው ብለጠይቃቸው የላቸው መጽሐፋቸው ምንም የሚናገረው ነገር የለም። እዚህ አረ የለም እኔም አላየው እኔም ወደዛና የመራኝ ሰብሰብ የለም። ና ንዳይ አልቁራን ብዙ ነገሩ ይለያል። በርቀት እኔ ቀደም ካነሳው አንጻር ስለ መልኪያ መቀን የሚያወራበት መንገድ የእውነትም የመጨረሻ ቀን አስጠንቃቂ እንደሆነ አብሳሪ እንደሆነ ቁርአንን በዛ መንገድ ያሳያል ያ ምንነቱ ውስጥ የያዘው ነገር ራሱ የቁርአን ኮንቴንቱ አዎ ለዛ ነገር በቂና የተጠቃቀ ነው እንደሆነ ታያለና አዎ አልহামዱሊላ ደስ ይላል አዎ አንዴ ምን አላቸው እንዲለፍተው ምናምን ጥረው ምናምን ነገር መጨረሻ ላይ ሲሞቱ ምንም ነገር ባይኖርስ አላቸው ጀነትም ጃነትም ባይኖርስ ብሎ አላቸው ከሌለ እኔ የምንም ምጎዳው ነገር የለም ካለ ግን ጉድፈላ እንዳሉት ሰምታ ሌላ ሰው ጋር የሰሙት ግን እንደዚህ አይነት አልፈሱ ናቸው። እና ከሌለ የምንም ምጎዳው ነገር የለም። እና ቢያንስ እስልምናን በመቀበላችን እኛ በዱንያ ላይ ጥሩ ህይወት እንኖራለን። ቢያንስ ማለትም ሳትስፋክሽን ኖሮ ካላጋጥል ውጥ ጤና ማገኙነት እኖረ ምናምን ነገር ከሞት በኋላ ያለውን ነገር እንኳን ባይኖር እንኳን በዱንያ ላይ ተጠቅመንበታል ብለን እናስባለን። አለ የቂን የሚባል ነገር አለ ራሱ እሱ የቂን የሚባል ነገር አለ። ማለት እርግጠኝነት ሰርተኒት የሚባል ነገር አለ አይደል? የቂን በሶስት ይከፈላል አይደል? ሬነቂ ማለት እርግጠኝነት ማለት ነው። አንተ እርግጠኛ መሆን አለብህ፣ እና ላይላ ሀይለላ የሚባለው እንትኖቹ ቁልፍ፣ የጀነት ቁልፍ ነው አሉ ረሱ ስላ ሰለም። ቁልፎቹ ደግሞ ጥርስ አለው ብለዋል። ጥርሱን ስቲንባጥ ሲያደርጉት፣ ኡላማዎቹ ፊልተራዎች ሲያደርጉት ከቁርአን ስምንት ነው ያገኙት። የመጀመሪያው እንዳልኩ ኢልም ነው እውቀት ነው። ላይላላ ለላ ቢለው ማወቅ ማመን ምናም ብለው ደግሞ የቂን ብለውታል። አንደኛው የቂን ማለት እርግጠኝነት ማለት እርግጠኝነት። በሶስት ይከፈላል። ምን ምን ይባላል? ኢልሙ ሌቂን፣ አይነ ሌቂን እና ሐቁል ቂን ይባላሉ። ስታረጋገጥ በሶስት ነገር ማረጋገጥ አለብህ። ገብቷል? የቂን ማለት ነው። የመጀመሪያው የእውቀት ራሱ አለ። በእውቀት ነው አሁን እያረጋገጥን ያለ ነው። ጀነት ጃሃን የሚባለው ነገር በእውቀት ነው ያረጋገጥ ነው። ልክ የቂያማ ቀን ግን መጀመሪያ በአይናችን ነው የምናረጋግጠው። ከዛ ያንን ነገር ቴስት ስናደርገው ደግሞ ሀቁል የቂን ይባላል ማለት ነው። ለምሳሌ ብርቱካን እኔ ጋ አለ ብዬ በወራ ብነግርህ ምንድን ነው? ኢልሙል የቂን ነው። ልክ ብርቱካኑን ስታየው አይንል የቂን ይሆናል ማለት ነው። የአይን ይሆናል። ከዛ ደግሞ ሀቁል የቂን ይሆናል ማለት ነው። ሶስተኛው ስትቀምሰው እና ስታጣጥመው ማለት ነው። እነዚህ ነገሮች ናቸው ያሉት። አሁን በሀቅ የቂን ያለ እራሱ እርግጠኛ መሆን አለበት። በዛ ነገር ጀነትና ጀሃነም አለ። አዎ፣ እርግጠኛ መሆን አለበት። ጀነት ሀቅ ነው፣ ጀሃነም ሀቅ ነው፣ እውነት ነው፣ ትክክል ነው አለ ብሎ አንድ ሰው ማመን አለበት። አይ ላይ ኖር ይችላል ምናም ብሎ ካለ የቂኑ ስለተጓደለ ጥርሱ ይበላሻል። የጀነት ቁልፍ ስትመለከተው ቁልፉ ጥርሱ በትክክል አይደል? ቤት ስትመጣ እኮ ቁልፍ አለው አይደል? ጥርስ አለው። ጥርሱ የተዛባ ከሆነ ሌላ ቁልፍ ያንተን ቤት አይከፍተውም። ለምን? ጥርሳቸው አንድ አይነት አይደለም ለጀነት ግን የተባሉ ደግሞ ስምንት ቁልንትኖች አሉት። ራሱ ስምንት ጥርሶች አሉት እራሱ ማለት ነው። እነዛ ስምንት ጥርሶችም አንድ ሰው ላ ኢላሀ ኢለላህ የሚለውን የሚለውን ቁልፉን ጥርሶቹን ስምንቱን ማወቅ አለበት። ከስምንቱ አንዱ ደግሞ ምንድን ነው የቂን የሚባለው ነው። ገብቶናል። በሶስት መንገድ ሶስት ነገሮች ናቸው። በሶስት ይከፈላሉ። ግን ቅድም ያነሳው ጥያቄው ለራሱ ችግር የለበትም፣ ፋላስ የለበትም ለሻ መዲዳት ያቀረቡት። እንዴት ማለት በመጨረሻ ቀን ሲባል የው ነገር ምንም የለም የሚባለው ነገር ተነስቶ ማየት አለበት እራሱ። ተነስቶ ለመነሳት ደሞ የው ነው መነሳት። ኖሮ ተነስተ ምንም ነገር የሌለ ጀነትም ጀሀንምም የሌለ ቢሆን ምን ታረጋለህ ሲላቸው ከሌለ የለም ነው እራሱ። ካለ ግን ችግር ነው ላንተ ራሱ ማለት ስለዚህ፣ እንደዛ ነው። ልክ ምንድነው ስልቅና እኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም አይነት ነገር ነው ያሉት ማለት ነው። ማለትም በቃ ጥሩ ኑሮ ኖረ ነው የምትሞተው። የቂን ማለት ሃይማኖት የሌለው ሰው ሆኖ ከመኖር ሃይማኖት ያለው ሰው ሆኖ ኖሮ መሞት ጥሩ ነገር አለው። አንደኛ የተቃዋ የሚባለው ነገር በክርስቲያኖችም ፈሪሃ እግዚአብሔር የሚሉት ነገር አለ። የሆነ ነገር ባለ ፈጣሪን ፈርተ ምን ብለህ ሰውን አክብር ማለት እንትን ነው ልቅ ይሆን ነበረ ልቅ ይሆን ነበረ። አላህ ሰው ልቅ ሆኖ የተተወ ነገር መሆኑን ያስባልን ነው የሚለው ቁርን አይደለም። ህግ አለ፣ አህካሞች አሉ፣ የተሰጡት ህጎች አሉ። አሁን ፈጣሪ ባይኖር ምን ባይኖር ከሞቱ በኋላ ህይወት ባይኖር ምን ባይኖር፣ እንዴ እዚህ ዓለም ላይ አንዴ ብቻ ከሆነ የሚኖረው በቃ ሰው በቃ ተረማምሶ ምናምን ትዳርም አይኖርም። በስነስርዓት ትዳር የሚባል ነገር ልጆች የሚባል ኮንሴፕት አይኖርም። ሰው እንደ እንስሳ ነው የሚሆነው። በቃ የሚፈልገው ነገር አንደኛው አንደኛው በልቶት ነው የሚሞተው። እንደውም ሰው በቃ እንደ እንስሳ ነው የሚሆነው። በቃ ያገኘውን ነገር በልቶ ያገኘውን ጠጥቶ ደብድቦት፣ ማንም ህግም የለም። ራሱ ማን ማን እንትን ይላል ይቆጣጠረሃል? ማን ነው ትክክል አይደለም የሚል? አንድ ሰው በጥፊት ስትማታ ለምን መታ ብሎ ምን አገባ ማለት የትኛው ህግ ነው? ማን ነው ያወጣው? የፈጣሪ ህግ ከሌለ ለምንድን ነው የሰውስ ህግ የምቀበለው? ስለዚ፣ አንድ መንግስት መቶ እንትን ሲባል፣ አንዱ መንግስት መቶ ይደረምሰዋል። ከዛ በኋላ በቃ ሰው እየተበላላ ምድር ላይም ሰውም አይኖርም ነበር። ይህ ተበላላ ማለት አንደኛው አንደኛው ነው ቲል ማለት በቃ ምንም ነገር ህግ የለም ቢያንስ ማለት ነው። እና አሁን ላይ ያለው በአለም ላይ ያለው መንግስት ሸሪያ ያልሆነ መንግስቶች አጠቃላይ መሰረታቸው ቴዎክራሲ ነው። ሰምተህ ከሆነ ቴዎሎጂ ነው ራሱ ገብቷል። አለም ላይ ያለው ፖለቲክስ ወይም ስነ መንግስት ጥናት መሰረቱ ኤቲክስ ነው። ከቡዲስት እና ከዘውር አስተር ያ የወጣው ይህን ታቃላችሁ? ስንቶቻችሁ ታቃላችሁ? አለም ላይ ያለው ኮንስቲቱሽን መሰረቱ እሱ ነው ራሱ ማለት ነው። እስላም፣ ክርስቲያኒቲ፣ ጁዳይዝም፣ ሂንዱ፣ ቡዲስት እና ዘውር አስተር እነዚህ ከነዛ ባያወጣ ኖሮ በአለም ላይ መንግስት የሚባል ነገር ኮንሴፕቱ አይኖርም ነበር። ስለዚህ ቴዎክራሲ ቀድሟል ማለት ቴዎክራሲ ነው የሚቀድመው። ከቴዎክራሲ በኋላ አርስቶክራሲ መጣ ከዛ ፊዚዮክራሲ መጣ። ከዛ ዲሞክራሲ መጣ። እኔ አሁን ቴክኖክራሲን በተወሰነ መልኩ እቀራለሁ፣ ሌሎችን አልቀበልም። በተለይ ዲሞክራሲ አልቀበልም። ቴዎክራሲን ነው የምቀበለው እኔ ፎርም ኦፍ ገቨርመንት። አንዳንድ ሰዎች ለምሳሌ ክርሳ ይዛረጋሉ፣ ሃይማኖት ለምን ይጠቅማል? ምን ጠቀመን ነው የሚሉት አሁን ያለውን ይዘት አይተውት ነው። ስታስበው አሁን ሃይማኖት ብለው ሰዎች እየተከተሉት ያሉ ነገሮች፣ እኔ አሁን እስልምና ባይኖር ብዬ አስባለሁ። አላ እንኳን እስልምና ያቆየው ብዬ ምንድን ነው መሆን የምችለው እንደምታየው ክርስቲያኖች ናቸው ያሉት። ክርስቲያኖች እርስ በርሳቸው እየተበላሉ ነው ያሉት። አንደኛው አንደኛውን ነው እንትን የሚለው። ንያ የሚባል ነገር የለም። አክላስ የሚባል ኮንሴፕት የለም። ሂሳን የሚባል አለ የለም። ተወኩል የሚባል ነገር የለም። ተቋም የሚባለው ነገር ነው ትንሽ እንኳን ያለው ፍሬያ እግዚአብሔር የሚባለው ነገር በተወሰኑ ሰዎች ላይ ልታገኝ ትችላለህ። በተረፈ አሁን ክርስትና ባለው ይዘት ውስጥ እንደው አሁን እንደው ራስ መታታ የሚያደርግ እኔ በጊዜ የሚሞተው እስካሁንም በህይወት መኖር አይመስለኝም። በቃ ምናምን ነገር የሰንደል ሰክቼ ጆሮ ላይ ምናምን ነገር ይመስለኛል፣ እና የተፈጥሮ ሞባይል አውጥቼ ከራሴ ጋር እያወራሁ ነበር የምታገኘኝ የነበረው እንጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደት ናችሁ? ሰላም ነን አልሀምዱሊላህ። መጽሐፍ የምትፈልጉ የኡስታዝ መጽሐፍ የምትፈልጉ መጽሐፍ አልቋል፣ ጨርሰናል። ግዙ፣ አሁን ግዙት የምትፈልጉ ሰዎች ለመፈተኑ በአካላት መስጠትም ትችላላችሁ በነፃ የሚሰጥ ጨርሰናል እራሱ ማለት ነው። አሁን ላይ የለም እንትን ላይ ማለት ነው። ስለዚህ ግዙ ግዙ፣ እና ለሚሰጡ አካላት ስጡ። ከአብዱ ጋር ተነጋገሩ እዛው ጨርሱ ማለት ነው። ከአብዱ ጋር ለራሳችሁም ግዙ ጨርሰናል፣ አሁን ላይ ማለት ነው። ይህን ይመስላል፣ እንድታውቁ ማለት ነው። ጥሩ በቃ ይህን መጽሐፍ የምትፈልጉ አዲስ አበባ አኗር መስጂድ ጋር እኔ ጋር ይገኛል። ስልክ ቁጥር በዩዘር ላይ አለ። ስልክ ቁጥር በዋትሳፕ በቴሌግራም አውሩኝ። ሌላ ደግሞ ከሀገር ውጭ ሳውዲ አረቢያ ሪያድ አለ፣ ጅዳ አለ፣ ዱባይ አለ። ሌላም ሀገር ይላካል። አውሮፓ አሜሪካም ይላካል በፖስታ ቤት። አናግሩኝ በውስጥ ኦኬ። እና ክፍለ ሀገር አዳማ አለ። ለክርስቲያኖች ብሎ የተቀመጠ አዳማ፣ ደሴ፣ አይወለ አብዱ ለክርስቲያን ተብሎ የተቀመጠ አለ። ካለቀን እገዛሃለሁ ክርስቲያኖች ይምጡ፣ በነፃ ሰጣቸዋለሁ። ክርስቲያኖች ካላችሁ በነፃ ትወስዳላችሁ። አለ አለ እኮ ኡስታዝ መጽሐፍ አለ፣ የአንተ መጽሐፍ አለ። የተወሰነ ተልኮልኛል በቀደምና ክርስቲያኖች መጦ መውሰድ ይችላሉ። እና ጅዳ፣ በውስጥ አውሩኝ። እሺ፣ በውስጥ ጅዳ፣ ሪያድ አለ። ከሀገር ውጭ አውሮፓ፣ አሜሪካ ይላካል። የትም ሀገር፣ ሳውዝ አፍሪካ አና፣ በቃ በውስጥ ስልክ ቁጥሬን የያዙ ስልክ ጣም ነው መጽሐፍ መሸጥ፣ የተለያየ ባልትና ነገሮች ከፈለጋችሁ ምናምን ነገር ይሸጣል። ስራ ነው ስራ ነው የያዘው የሱ ረፈ ለሙስሊሞች ምንም መጽሐፍ አይሰጥም። ከዚህ በኋላ አልቋል። ለሙስሊሞች ያሰብነው መጽሐፍ ማለት ነው። ወጣ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ዛሬ ማታ ትገባለ እንዴ? ድጋሚ አቅሙን ከሰጠኝ በጊዜ ተኝቼ ለመምጣት እሞክራለሁ። ያው እኔ ጋ ለሊት ስለሚሆን

እነዚያ ያመኑ ሰዎች ደነት እንደሚገል መሰክራል አይደል እንዴ? መሰክራል ወይስ አይመሰክርም? ቁርአኑ ምዕራፍ 32 ቁጥር 19 እንዳልክ መጀመሪያ ላይ እንድታስረዳኝ የምፈልገው ነው ያለሽ አለኩ። እዚህ ጋር እያዳመጥከኝ ነው አቡበከር ቅንነቷን እያለህ ነው? ቅንነቷን በስልጠናት ኑሮ ማለት መልካም ስራ የሰራ ሰው ነው ቅን ሊባል የሚችለው ወይስ መጥፎ ስራ የሰራ ሰው ነው ቅን ሊባል የሚችለው? ምን እያለ እንደሆነ ቅንነቷን ማለት ምን ማለት ነው? አስረዳኝ መጀመሪያ። አንድ ሰው መልካም ስራ ከሰራ አንድ ፐርሰንት ገነት ገነት ይገባል። በቃ መልካም ስራ ከሰራ በመልካም ፍሬ የምትመላለስ ከሆነ ገነት ትገባለህ። አንድ በግልጽ እንደተመለከት ነው። እነዚያ ያመኑ ሰዎች ጀነት እንደሚገቡ፣ ያላመኑ ሰዎች ደግሞ ጀሀነም እንደሚገቡ አይቶታል። ማመን ያልፈለገው ችግር የለውም። እንደዛ አይደለም መጀመሪያ የሚለውን ቃል ቅንነት ሆነ እኮ ስለ ቅንነት እያወራ ከታች ወደ ስለ ጋር ማን ይገባል ማን አይገባም ማለት ነው አረ እንዳልክ፣ ቆይ ቅንነት ማለት ሂዳያ ያ ማውን ማስረጃ እየሰጠኝ ስለሆነ እኮ ነው። ቅንነት ማለት ምን ማለት ነው? ወላሂ የሁሱ ቤት ስለሆነ ነው። በጣም እንት ብዬ ያለውት እንዳልክ፣ በጣም ገደብ እያለፍኩኝ ነው። ተረጋጋ። አዳምጠን እናወራ፣ አንዴ እሺ። ስለዚህ ወደ ቁርአኑ እንመለስ። እንዳይ ነገር ይመስላል። ወለው ሺኢና አለ አላህ በሻን ኑሮ የአላህ መሺአቱላህ ሱብሃነ ወተዓላ ነው የሚናገረው ነፍስን ሁሉ ቅንነቷን በሰጠናት ነበራል። አያኒ ሀደይናሁ ነፍስን ሁሉ ቀን መንገድ በመራናቸው ነበረ ሁሉንም ሙስሊሞች ባደረግናቸው ነበረ ምዕመኖች። እወርዳለሁ። የራስህን ፖለቲካ አልፈቅድልህም። ተረጋጋ። ወዴት ማምለጥ የለም ከዚህ በኋላ ከወረድክ ግን እራስህን ነው ስለታቻለው ቅንነቷን ማግኘት አትችልም። በጣም እየሳቁብህ ነው። ችግር የለውም። በራስህ ፈርተ ሌላ ነገር፣ ስለዚህ እንቀጥላለን። ቀንነት ማለት ሂዳያ ቀጥተኛ መንገድ ምራቻ ማለት ነው። አንድ ነገር ወዴት ማምለጫ የለም። በአላ ለዚህ አልሆንም፣ አልመችህም። በቃ ዝም ብለህ እንትን ትኩረት አድርገህ ሀሳቡ ላይ ብቻ አትናር። አንድ ነገር ልናገር እና ሚታሪ ያዳምጣለሁ። አቡበክር አንድ ነገር ልናገር እና ሚታሪ ያዳምጣለሁ። የእውነት ማለት ነው። አንድ ነገር ግን መልሰልኝ ሚታሪ እሺ መልካም ስራ የሚሰራ ሰው ምንድን ነው ሊባል የሚችለው? ንገረኝ። የዚህ ጋር ቅንነቷን ሲል መልካም ስራ የሚሰሩ ሰዎችንም መልካም ስራ የማይሰሩ ሰዎችንም ነው። ቶታሊ ነው እየተናገረ ያለ አንድ ቅንነቷን ማለት መልካም ስራ የሚሰራ ሰው ማለት ነው። አደላ ይህም ብቻ ነው አይደለም ብለኝ እ እሺ ተናገር፣ ያዳምጣለሁ። ቅንነቷን ማለት እዚህ ጋር ቀጥተኛ መልስ ስጠኝ። ቅንነት ማለት ምን ማለት ነው? በቃ እየጻፍኩኝ ላሳየህ። አይ ቲንክ የአማርኛ ትንሽ ችግርም ናያለ ይመስለኛል ቀጥታ እያልኩ ነው ማለት ነው። ልማር ልማር ነው ምን ማለት ነው? መልስ ሁሱም ገብቶ አይገላግልህም። ሰው አለ እዚህ ጋር፣ ሁለት ሰው አለ እዚህ ጋር፣ ሦስት ሰው አለ እዚህ ጋር፣ አራት ሰው አለ እዚህ ጋር፣ አምስት ሰው አለ እዚህ ጋር፣ ስድስት ሰው ስንት ሰዎች አሉ? ሰባት ሰዎች አሉ። መልሱን ልመልሰው፣ ቆይ ቆይ ቆይ አንዴ ስለገባህ ነው። ስለዚህ እኔ መጣውና ከነዚህ መካከል ቆይ፣ እነዚህን በደንብ አርጋቸው አስተውሉ። አንድ፣ ሁለት፣ ሶስት አራቱ ወንድ ናቸው ልበል። እነዚህ ሶስቱ ደግሞ ሴት ናቸው ልበል። መጣውና እኔ ብሻ ኖሮ አልኩኝ። በደንብ አድርጋችሁ አስተውሉ ብሻ ኖሮ ኖሮ ሁሉንም አልኩኝ ሴት አረጋቸው ነበረ አልኩኝ። ኦኬ፣ ብሻ ኖሮ ሁሉንም ሴት አረጋቸው ነበረ ማለት እነዚህ ሴት ናቸው ማለት ነው። እሺ አብዱዬ እንዳንተ ቃል ደግሞ እሱ ሌላ ቦታ ይሄንን መልስ፣ ብሻ ኖሮ ሁሉንም ሴት አደርጋቸው ነበረ ማለት እነዚህ ሴቶች ናቸው ማለት ነው። እንደሱ እንደምታኝ ቀጥተኛ መልስ ነው እያልኩ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት። አሁንም እነዚህ ሶስቱ በደንብ አስተውሉ። እነዚህ ሶስቱ ምዕመኖች ናቸው፣ ሙእሚኖች ናቸው በል። ሙእሚን ናቸው በል። እነዚህ ደግሞ የቀሩት አምስቱ ደግሞ ካፊሮች ናቸው በል። ኦኬ አላህ ብሻ ኖሮ አለ፣ ብሻ ኖሮ ሁሉንም ቆይ፣ ና ና ና፣ ወሬትም እንትን የለም። ተመለስ ነፍስን ሁሉ ቅናቻ ወይ ደግሞ ምን በለው፣ ቅናቻ የሚለውን አማርኛ ምን በለው? ኦኬ ቅንነቷን በለው። ተመለስ አንዴ፣ ቅንነቷን በሰጠናት ነበረ አለ። ኦኬ ና ተመለስ፣ አማርኛ እናስተምር። ኦኬ እነዚህ ሶስቱ ምዕመኖች ናቸው። አንድ ሁለት ሶስት አራት አምስቶቹ ደግሞ ካፊር ናቸው። አላህ መጣና ብሻ ኑሮ ሁሉንም ነፍስ ቅንነቷን በሰጠዋት ነበረ ሲል፣ እነዚህ ነፍስ ቅን አይደሉም ማለት ነው። አልጠየኩም ምንም እነሱ ምሳሌ ቅንነት ማለት ነው መሰለኝ። እሺ ባይብል ላይ የሮሜ መጽሐፍ ላይ አምላክ ስለራሱ መሻት ሲናገር ምን ብሎ ይናገራል? ግማሹን ሰው ከፊሉን ሰው አርክሶ እንደፈጠረው? ከፊሉን ሰው ደግሞ ለከፍታ እንደፈጠረው ይናገራል። ተመለስ እንዳልኩ ወደ እንትን። በዚህ ካልገባ በዛ ይገባል። ተመለስ ቀንነት ማለት እንግዲህ ሂዳያ ነው። መልሰንለታል። እንትን ስላልፈለገ ነው መልሶ። ወይስ ሰዓት አዳረቅ ይሆንብናል። ቢበቃንም ደስ ይለኛል። እንትን በልና ኔትወርክ ምናምን ስታስተካክል ግባ። አይ ቲንክ እንትን ነው እየቸኮልክ ያለው ይህንን ያደረግኩበት ምክንያት ልጁ በጣም በውስጥ ብዙ ሴቶችን ብዙ ነገር እንትን ለማለት እንዳይሞክር ሰምቻለሁ። ሰዎችን፣ ሙስሊም ሴቶችን ሌላ ነገር ውስጥ ለመክተት እንዳይሞክር ሰምቻለሁ። ሰው ሹብሃ እነሱ ላይ ፈጥሮ ምናምን በሱ ቤት በቃ በጣም ትልቅ ነገር እንደሰራ አይነት ነገር አክት ሲያደርግ ስለማውቀው ሰው እንደዚህ አይነት ሰዎችም ዋጋቸውን እንሰጣቸዋለን ማለት ነው፣ ኢንሻአላህ። ኦኬ፣ ጥያቄ ያለው ሰው ካለ እንትን ንይበል መቀጠል ይችላል። ኦኬ፣ እሺ፣ የገባችሁ ሰዎች አላችሁ። ጥያቄ ካላችሁ ቀጥሉ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። አቡኪ ሁላችሁ እንዴት ናችሁ? እንዴት ነው? ሰላም ነው? አማን ነው? አልሐምዱሊላህ አልሐምዱሊላህ። አንድ ጊዜ እስኪ ልናገር። ና እዚህ ያላችሁ ሁላችሁ ማለት ነው ኡስታዝ አቡበክርን ፎሎ አድርጉት። ሰሞኑ እሱ መቶ ሺህ የማስገባት ቻሌንጅ ስለተጀመረ በየሄድንበት እንሻላህ አቡበክርን መቶ ሺህ እናስገባው። ባረከላሁ ፊኩም ሁላችሁም፣ እነዚህ ሀራንን ፎሎ አድርጓቸው። ኡስታዝ አቡበክርን ከላይ በትልቁ ያለውን እስኪ መቶ ሺህ ያስገቡት። ጀዛኩሙላሁ ኸይረን ቀጥሉ።